በኢትዮጵያና በሞሮኮ መካከል በንግድና ኢንቨስትመንት ዘርፍ ያለውን ግንኙነት የበለጠ ማጠናከር ይገባል ሲል የውጭ ጉዳይ ሚኒስቴር አስታወቀ። ራባት የሚገኘው የኢፌድሪ ሚሲዮን ከካዛብላንካ የንግድ ኢንዱስትሪና አገልግሎት ምክር ቤት ጋር በመተባበር የኢትዮጵያን የቡና ላኪዎች ከሞሮኮ ቡና አስመጪዎችና በቡና ዘርፍ ከተሰማሩ ተቋማትና ግለሰቦች ጋር የሚያስተሳስር የቡና ንግድ ፎረም በካዛብላንካ ከተማ ተካሂዷል። በፎረሙ ላይ በቡና ኤክስፖርት ላይ የተሰማሩ የኢትዮጵያ ኩባንያዎች የኢትዮጵያ የኢትዮጵያ የባህር ትራንስፖርትና ሎጂስቲክ አገልግሎት ድርጅት ወኪል የሞሮኮ ቡና አስመጪዎችን ጨምሮ በዘርፉ የሚገኙ ቁልፍ ተዋናያኖች ተሳትፎ አድርገዋል። በሞሮኮ የኢትዮጵያ ባለሙሉ ስልጣን አምባሳደር የሆኑት አምባሳደር ናርዶ ሳያሌው ሁለቱ ሀገራት ረጅም የዲፕሎማሲና የባህል ግንኙነት ካላቸው አንጻር በንግድና ኢንቨስትመንት ዘርፍ ያለውን ግንኙነትም የበለጠ ማጠናከር እንደሚገባ ገልጸዋል። መረጃው የውጭ ጉዳይ ሚኒስቴር ነው። ኢትዮጵያ በአፍሪካ የልማት ባንክ አመታዊ ጉባኤ ላይ ጠንካራ የልማት ትብብር እንደምትፈልግ ገለጸች። በገንዘብ ሚኒስትር ዴታ ሰመሪታ ስዋሶ የተመራው የልዑካን ቡድን በአሁኑ ወቅት በአቢጃን እየተካሄደ ባለው የአፍሪካ ልማት ባንክ ቡድን አመታዊ ጉባኤ ላይ እየተሳተፈ ይገኛል። ከጉባኤው ጎን ለጎን ሚኒስትር ዴታዋ በአሜሪካ ግምጃ ቤት የአፍሪካ ምክትል ረዳት ጸሐፊ ሚስተር ኤሪክ ሜየር ጋር በሁለትዮሽ የኢኮኖሚ ትብብር ላይ ውጤታማ ውይይት ማድረጋቸውን የገንዘብ ሚኒስቴር መረጃ መላክቷል። ሚኒስትር ዴታዋ ሰመሪታ በኔዘርላንድስ የውጭ ጉዳይ ሚኒስቴር የዓለም አቀፍ ትብብር ምክትል ዋና ዳይሬክተር ከሆኑት ስቲቨን ኮሌት ጋር በወሳኝ አካባቢዎች ያለውን አጋር ነው ዓመት ማጠናከር ላይም እንደተወያዩ ተገልጿል። የኢኖቬሽንና ና ቴክኖሎጂ ዘርፉን የማዘመን ስራ ተጠናክሮ መቀጠሉን የኢኖቬሽንና ና ቴክኖሎጂ ሚኒስትር ዶክተር በለጠ ሞላ ተናገሩ። ሚኒስትሩ በሀገር አቀፍ ደረጃ ስራ የጀመሩትን 24 ስማርት ኮሚኒኬሽን ማሳለጫ ክፍሎች በአሶሳ ከተማ ተገኝተው ዛሬ አስጀምረዋል። ያስጀመሩት የስማርት ኮሚኒኬሽን ክፍሎች በአስር የፌዴራል ተቋማት በሁሉም ክልሎችና ሁለቱ የከተማ አስተዳደሮች መሆኑም ተገልጿል። መንግስት የቴክኖሎጂ ዘርፉን በማዘመን ዜጎች የተቀላጠፈና ወጪ ቆጣቢ አገልግሎት እንዲያገኙ ለማድረግ እየሰራ ነው ሲሉ ሚኒስትሩ ገልጸዋል። የኢትዮጵያ ዜና አገልግሎት ዘገባ ነው።